እንዴት ውላችኋል? ቱዴይ ኢዝ ማይ ሴከንድ ፑሽዴ የዚህ ሳምንት ሁለተኛ ፑሽዴ ዴ ነው ዊች ሜይንሊ ፎከስ ኦን ኦር ፎከስ ማድረገው ሁለተኛው ፑሽ ዴ ላይ ያው ዞሮ ዞሮ ሁለቱም ፑሽ ዴዎች ላይ ቸስት ሾልደር እና ትራይሴፕስ ነው የምሰራው፣ ግን እዚህኛው ላይ ሞር ፎከሱ ሾልደር እና ትራይሴፕስ ላይ ይሆናል። ከዛ መጨረሻ ላይ ነው ቸስት የምሰራው፣ ሜይ ቢ ፍላይ ሙቭመንት ኦር ዲግ አፕ ኦር የሆነ እንደዚ አይነት ነገር ማለት ነው። ከዛ ውጭ ግን ትከሻና ትራይሴፕስ ላይ ሞር ኦቨር፣ እንደውም ትራይሴፕስ ላይ ነው ፎከስ የማደርገው። ሰው የትራይሴፕስ ነገር ግን የመጀመሪያው ፑሽ ዴይ ላይ ደግሞ ፎከስ የማደርገው ቻስቴ ላይ እና ቻስቴ ላይ ብቻ ነው። ሶ ቸስት ላይ ፎከስ የሚያደርግ ሽ ያለኝና ሾልደርና ትራይሰፕስ ላይ ፎከስ የሚያደርግ ሽ ያለኝ ፕሮግራሜን በሁለቱ መልኩ ነው ሮቴት ያደርኳቸው። ምክንያቱም በአንድ ቀን ውስጥ ብዙ ደረት እንቅስቃሴ በመስራት ፋንታ እነሱን ከፋፍላችኋቸው ሌስ ቮሊዩም እና ሞር ፍሪኩዌንትሊ ብትሰሯቸው ስለሚሻል ማለት ነው ትራይሰፕሳችሁ እና ትከሻችሁ ያድጋል።

ፍሮንት ዴልት ሞር ዛሬ ማለት ነው። ስለዚህ ይሄን ከሰራው በኋላ ወደ ሳይድ ሬዝ ከዛ በኋላ ወደ ትራይሴፕስ ከዛ በኋላ መጨረሻ ላይ ወደ ቸስት እንሄዳለን ማለት ነው። ሶ ያ አንድ ሴት ነው የሚቀረኝ እዚህ። ከዛ ደግሞ ዛሬ ከውስጥ ልብስ ለብሻለሁ። ኢትስ ቢን ኦ ሎንግ ታይም። ዋን ሜይን ቲንግ ሾልደር ፕሬስ ስትሰሩ፣ ዶንት አርኪር ባክ ኦር ጀርባችሁ ከፓዱ ላይ እንዳይነሳ። ኢፍ ይሄ እንዲህ እየተነሳ ከሆነ ዩአር ማየት አዝ ዌል ቸስት እየሰራችሁ ኪፕ ስትሬት፣ ከዛ በኋላ ዘ ሜይን ቲንግ ሾልደራችሁን ኤንፋሳይዝ ማድረግ የምትፈልጉ ከሆነ ዳንቤሉ ወደታች መውረድ አለበት። እየወረደ ካልሆነ፣ ትራይሴፕስ ወርክአውት ትራይሴፕስ እየሰራችሁ ነው። ስለዚህ ባሩን አውርዱት፣ ማለቴ ባሩን ሳይሆን ዳንቤሉን አውርዱት። ሾልደር ፕሬስ በምትሰሩ ማንኛውም ሰዓት ላይ ትከሻችሁን ትከሻቹ ላይ ፔን ወይ ይሄ ስቲንጊንግ ፔን ካለ ዲፈረንት ታይፕስ ኦፍ ፔን ያለው ይሄ ውግት የሚያደርግ ነገር ስሜት ከሆነ እጃችሁ ፍሌድ አውት አታርጉት። እኔ ችግር ስለሌለብኝ ወይ ሞቢሊቲ ኢሹ ስለሌለብኝ ወደ ውስጥ ማድረግ እችላለሁ። ሶ ኢሹ ካለባችሁ ወደ ውጪ ፍሌድ አውት አታርጉት፣ ሳምሃ ወደ ውስጥ እንዲ አስገብታችሁ ስሩ። አክቹአሊም ደግሞ ለሬንጅ ኦፍ ሞሽን እንዲ ወደ ውስጥ ማድረጋችሁ ወርዳችሁ ሞር እንዲ ወርድ ስለሚያግዛችሁ ወደ ውስጥ ማድረግ ትችላላችሁ። ግን ዞሮ ዞሮ የማያማችሁ ከሆነ ኢዘር መስራት ትችላላችሁ ማለት ነው። ዞሮ ዞሮ እንደገና እኔ ይጨርሻል ሾልደር ፕሬስን፣ ከዛ ወደ ሳይድ ሬዝ ነው የምንሄደው። ጂም ውስጥ ወርክአውት ማድረግ አይመስልም ትራይፖሊሽን ስዞር ሌላ ስራ ላይ ነው የሚመስለው።

አንድ ቲፕ አይ ፋውንድ ጀስቲን ሻየር ከሚባል ሰውዬ ፎቶውን ካገኘሁ ታስገባላቸዋለሁ። ግን ሳይድ ሬይዝ ስትሰሩ በዳምቤል የምትሰሩ ከሆነ ፓራሌል ድረስ የምታነሱት ከሆነ ስለዚህ ከዚህ ነው፣ ግን ደግሞ ቴንሽኑ ወዲያው ይለቃል። ከሆነ ከዚህ እዚህ የምታረጉት ከሆነ እስከሚወርድበት ፖይንት ድረስ ብዙ ቴንሽን ውስጥ ይቆያል፣ ትከሻችሁ ማለት ነው። ሰው ሞር ታይም አንደር ቴንሽን ካገኘና ሞር ሎድ ካገኘ ትከሻችሁ ያድጋል ማለት ነው። ስለዚህ ትንሽ ከፓራለል ወር ትንሽ ከዚህ ሄት ከኖርማል ሄት ትንሽ ከፍ አርጉት። ኦልሞስት ላይክ ዋይ ሬዝ ነው የሚባለው ዋይ ነገር ነው። ሰው ትንሽ ከፓራለል ወር ከቲ ወደ ዋይ ነገር አርጉት ማለት ነው። እጃችሁን አክቹዋሊ እንዲስ ታርጉትም ይሰማችኋል። ዝም ብላችሁ እንዲስ ታርጉት እጃችሁን። ከዚች እዚች ያለችዋ ሞሽን ትልቅ ቤነፊት አላት። ሲል ሳይድ ሬዝም ስትሰሩ ኦር ሾልደር ሬዝ ስትሰሩ ዩ ካን ፕሮግረስ ዌት ላይ ኦር ክብደት እየጨመራችሁ መሄድ ትችላላችሁ ፎርማችሁን ሂንደር ሳታደረጉት ማለት ነው። አይኖ ብዙ ክብደት የምትጠቀሙ ከሆለለ ሳይድ ሬዝ ሳምሆ ፎርማችሁ ይበላሽና ከዛ ዴልታችሁን ኢንጌጅ የማረጋችሁ ድል ዝቅ ይላል የሚባል ነገር እንዳለ ግን ዞሮ ዞሮ ፎርማችሁን ፕሮፐር እንዳረጋችሁት ክብደት እየጨመራችሁ መሄድ ትችላላችሁ ማለት ነው። ያ ክብደት መጨመር ትችላላችሁ። ሁለት ሾልደር ሁለት ትራይሴፕስ እና ሁለት ቸስት ኤክሰርሳይዝ ነው ያለኝ። ቢንግ ኤ ፑሽ ዴይ ወኔቨር አይ ዱ ማይ ቸስት ኤክሰርሳይዝ መሆነ ሾልደር ኤክሰርሳይዝ አይ ኤም ኦሬዲ ኢንጌጂንግ ማይ ፍሮንት ዴልስ፣ ስለዚህ ለፍለፊታኛው የተከሻ አካል ለብቻው ብዬ ላይክ አይዞሌት አልሰራም። ሊያስፈልጋችሁ ይችላል፣ ግን ለእኔ አሁን ላይ አያስፈልገኝም፣ ምክንያቱም ቢውልድ ላደረገው የምፈልገውን መሰል አይደለም። ኦልሬዲ ቸስት ፕሬስ ምናምን ነገር ስሰራ ቢውልድ ማድረግ አይቀርም። ነገር ግን ዌን ኤቨር ለውድድር እየተዘጋጀሁ እያለ ማድረግ ሰዓት ሊሆን ይችላል ያንን ዴፊኔሽን ስለምፈልገውና ለብቻው ገንጠል ብሎ እንዲወጣ የሚፈልግ ስለምችል ልሰራው ይችላለሁ። ግን ይገነጥለዋል ማለቴ ሳይሆን ሞር ስትራክቸሩን እና ዴፊኔሽኑን ይሰጠዋል ማለት ነው። ከዛ ውጪ አሁን ወደ ኤክሳይስ ገብቻለሁ። ትራይሴፕስ ሁለት ኤክሳይስ ነው የምሰራው፣ ይሄንን እና ስከልክ ኩሌሽር ጂም ፕሬስ ሜይ ቢ ሌላኛው ስሙ። ከዛ ጂም ውስጥ እየጮኩ ነው። ኦኬ። ከዛ ግን ዌንኤቨር አይ ዱ ዘ ጂም ፕሬስ ሜይ ቢ እናንተም ኤልቦዋችሁን የሚያማችሁ ከሆነ በ ኬብል ታይፕ ኦፍ ሞሽን ማለት ትችላላችሁ። ሶ ኤኒ ታይም ኬብል ስትሰሩ ሬንጅ ኦፍ ሞሽን ኦልሬዲ ፊክስድ ስለሆነ፣ ጋይድ ስለሚያደርጋችሁ ራሱ የህመም ሌቭላችሁን ይቀንስላችኋል። ሶ ይህን ከሰራው በኋላ ነው ጂም ፕሬስ ኦር ስካል ክሬሽን የሚሰራው ኦር ኮምፓውንድ ኤክሰርሳይዝ የሚሰራው ማለት ነው። ስለዚህ እናንተም እንደዚህ አይነት ህመም ካለባችሁ፣ ዩ ካን ስታርት ዊዝ ኬብል ከዛ በኋላ ወደ ሌላ ነገር መሸጋገር። እየፈጠንኩ ነው። እየወረው ያሉት ቀላል የመሰለ ሲመስለኝ ጊዜ አልገልበትም፣ ቀጥታ ጨምርና ከዛ ቀጣዩ እንሰራለሁ። ሶ እናንተም ከቀለላችሁ አንድ ክብደት የሆነ እስኪደክማቸው ድረስ አትቆዩበት። ቀጥታ ክብደቱን ጨምሩትና ከዛ በኋላ ብትሰሩ ይሻላል። ሌላ ሊጨምርላችሁ የምችለው ቲፕ እዚ ጋ ዌንኤቨር ዩ ዱ ትራይሴፕስ ዘሜን ፓርት ኦፍ ዘሙቭመንት እዛች በምትዘረጉት ሰዓት ሳይሆን ያለው ስታጥፉት ነው። ቢኮዝ ትራይሴፕሳችሁ ስትሬች የሚያደርገው እላይ ነው። ሶ ግማሽ ድረስ አተጠፉት፣ ላይ ድረስ ጠፉት። ዛት ዌይ ዩ ካን ሎድ ትራይሴፕሳችሁን ኦን ኢትስ ዊከር ሳይድ ማለት ነው መስላችሁ ደግሞ ግሮም ያደረገው ወር ደግሞ ቴንሽን ውስጥ የሚሆነው ዊክ ሳይዱ ላይ ሎድ በጨመራችሁ በቁጥር ነው። ሶማይ ትራይሴፕስ ዊክ እዚህ ጋር እዚህ ጋር ሎድ በጨመርኩ በቁጥር ና እሱን ለማንሳት በሞከርኩ ቁጥር ነው ትራይሴፕስ የሚያደርገው እንጂ እታችን እንዲህ ባጠነከርኩት ሰዓት አይደለም። ሶ ሎድ ዩር ትራይሴፕስ ኦንዘ ስትሬችድ ፖዚሽን ማለት ነው። ያው ዞሮ ዞሮ ታች ድረስ ነው የምሳለው፣ ግን ዋናው ላይ ያለው ማለት ነው ፖዚሽን ኦፍ ኢንጌጅ የምታደረጉት ትራይሴፕስ ኦር ደግሞ ይሄኛው ይሁን አውተር ሄዱ ይሁን ኦር ኢነር ሄዱ መሆኑ ኦር ደግሞ ገለባ ብጮ አለው ይሄኛው አውተር ሄድ ሊሆን ይችላል። ዞሮ ዞሮ ይሄኛው ነው ይሄኛው ነው ኢንጌጅ የምታደረጉት የሚለውን ጥያቄ መልስ የሚሰጠው የሾልደራችሁ ፖዚሽን ነው። ሶ ዌንኤቨር ዩ ሾልደር ሬዝ ባደረገ ቁጥር ከዚህ ከዚህ እዚህ ያለው ፖዚሽን ስለሚያጥር ይሄኛውን ኤንጌጅ የምታደርጉት። ከዛ ወደዚህ ባወረዳችሁ ቁጥር ደግሞ ይሄኛው ሌንግዙ ስለሚያጠር እንደገና፣ ማነው ሌንግዙ ስለሚረዝም ሶሪ፣ እዚህ ጋር ሾርትንድ ሌንግዝ ነው ያለው እጃችሁ ይሄ ኢሎንጌትድ አልሆነም እጃችሁ ከትከሻችሁ አልተወጠረም ማለት ነው። ሶ ኦን ዘ ሾርተንድ ፖዚሽን ሾርት ሄዱ ነው ኢንጌጅ የምታደርጉት ሌንግዘንድ ፖዚሽን ላይ ሲሆን ደግሞ እጃችሁ ዘ ሎንግ ሄድ ነው ኢንጌጅ የምታደርጉት ማለት ነው። ሾርተንድ ፖዚሽን ነው ይሄ። ዲጋፕም ሾርተንድ ፖዚሽን ነው። ጂ ኤም ፕሬስም ሾርተንድ ፖዚሽን ነው። ከዛ ውጪ ይሄኛውን ኢንጌጅ ማድረግ የምትፈልጉ ከሆነ ኦር ዊች የትራይሴፕሳችሁን ትልቅ አካል የሚይዘው እጃችሁን ትልቅ አካል የሚይዘው ደግሞ ይሄኛው ነው። ሌንግዘንድ ፖዚሽን ላይ ያርጋችሁ መስራት ይጠበቅባችኋል ማለት ነው። ከዛ ውጪ እዚህ ታች ያለችዋንም ፎር አ ሎንግ ታይም ለማሳደግ ሞክሬ ነበር ነበር ዊች ሰክሰስፉል ደግሞ አሳድግ ዋለሁ እና እሱን ደግሞ ለማሳደግ ማድረግ እንዳለባቸው አሳያቸዋለሁ። ሰብስክራይብ ከዚህ በፊት አይኑ ብዙ ሬፕቲሽን አትስሩ፣ እንዳልኳችሁ አትስሩ ሳይሆን ለፌሊየር የሚያቀርባችሁን ክብደት ተጠቀሙ እንዳልኳችሁ። እዚህ ጋር ብዙ ክብደት ብዙ ድግግሞች የሰራ ያለውት ቢኮዝ የመጨረሻው ነው፣ ከዚህ በላይ መክበድ አይችልም። ላጣጣው የምችለው እሱም በብዙ ሬፕቲሽን ነው። ከዛ ውጭ ግን ያ ኦኬ። አክቹዋሊ በአንድ ጄ መስራት ይችል ነበር ኢጎ ሊፍቲንግ ግን ከዚህ በኋላ እንደዛ አደርጋለሁ። ሌስ ሬፒቲሽን ሞር ዌት ሶ ዛት ወደ ፌልየር ወደ ፌል የምታደርጉበት ቁጥር ቶሎ እንድትደርሱ ማለት ነው። እዛች ቁጥር ላይ ስትደርሱ ነው ሰውነታችሁ የሚያድገው አክቹዋሊ ቢይንግ ኮንፎርተብል ሳወራችሁ የፈለጉት ነገር ማለት ኤክሰርሳይዝ ኢስ ኮልድ ጂ ኤምፕሬስ ኦር ጄ ኦር ጂ ኤምፕሬስ ለምን እንደተባለ እንደዛ አላቅም፣ ግን ዞሮ የዲጋፕ ሌላኛው ቨርዥን ነው። የዲጋፕ ዲጋፕ እህት ኩባንያ

ዲሊቨር ይሄን እንቅስቃሴ ስትሰሩ እንደገና አዘ እንደ ኬብሉ ማለት ነው፣ እጃችሁ በደንብ የሚታጠፍ ሶ ዩ ካን ኢንጌጅ ሞር ኦፍ ዩር ትራይሴፕስ ማለት ነው። ከዛ ቅድም ያልኳችሁ ደግሞ ታችኛው የትራይሴፕስን ክፍል እንዳገኝ አገዘኝ ያልኳችሁም ኤክሰርሳይዝ ይሄኛው ነው፣ ዊች ይሄኛው ስፔሲፊካሊ ሳይሆን ሶ እጄን ወደኋላ ኤክስቴንድ አድርጌ እንዲማወርደው ከሆነ አይም ጌቲንግ ማይ ሎንግ ሄድ ግን እጄን ወደ ውስጥ አድርጌ እንዲፕሬስ ሳደረግበት ይሄኛውን ነው ኢንጌጅ እያረኩት ያለው። ሶ ሞር ቤንዱ ወደ ፊት ሲሄድ ማለት ነው። ሶ እንዲያደርጉት ከሆነ የምገፋው ይሄኛው ላይ ሞር ኤንፋሲስ ፑቶን አደርጋለሁ። ኢቨን ስትሰሩት ዩ ካን ፊል ይሄኛው ፑሽንግ ዘ ዌይት ኦልሞስት በዚህኛው የምትገፉት ሁላ ነው የሚመስላችሁ። ሳይክ እንዲህ ነው ፕሬስ የምታደርጉት ራዘርዛን ወደ ኋላ እጃችሁን ስትሬች በማድረግ ፋንታ ማለት ነው። ሶ እንደየሚጎላችሁ መስል ግሩፕ እና እንደየመስራት እንደፈለጋችሁት ነገር ይሄን ኤክሰርሳይዝ አጀስት ማድረግ ትችላላችሁ ማለት ነው። ማይ ኔክስት ኤክሰርሳይዝ ዲ ጋፕ መጀመሪያ ላይም መጨረሻ ላይ መስራት ትችላላችሁ። ይሄን ኤክሰርሳይዝ ግን ቅድም እንደነገርኳችሁ ዌን ኤቨር ዩ ምንም አይነት ኤክሰርሳይዝ ስትሰሩ ቱ ፌሊየር ክሎዝ መድረስ ስላለባችሁ ያን እንቅስቃሴ በምትሰሩ ሰአት ማለት ነው። ይሄ ደግሞ ቢንግ የቦዲ ዌይት ኤክሰርሳይዝ በስድስት ወር በአስር ድግግሞች ፌል ማድረግ አትችሉም። ሶ ሜይ ቢ ክብደት መሸከም ሊኖርባቸው ነው ማለት ነው። ግን ክብደት አሁን እኔ መሸከም ስለማይመቸኝ ወር ጂም ውስጥ የሆነ ነገር ልመስል ስለምችል ጂም ውስጥ ክብደት በመሸከም ፋንታ ዩካን ራሳችሁን በሌሎች እንቅስቃሴ ፕራይም አድርጋችሁ፣ ወር አድክማችሁ፣ ወር ኢንፋሳይዝ አድርጋችሁ ትራይሴፕሳችሁን፣ እንዲሁም ዴልታችሁን ወር ደረታችሁ ምናምናም ነገር ከዛ በኋላ ይሄን በምትሰሩ ሰዓት ላይ ቢኮዝ ቢካዝ መስላችሁ ኦቨርሎድድ ስለሆነና ወርክ ስላደረገ ቦዲ ወይታችሁን እንደ ትልቅ ክብደት እንደተሸከመ ሰው አድርጎ ነው የሚያስበው። ትራይሴፕሳችሁ ከዚህ በፊት እንደነገርኳችሁ ሰውነታችሁ ምን ያህል ኪሎ እንደተሸከማችሁ አያውቅም። ዘጠና ኪሎ ነው ወይ አስር ኪሎ ነው ወይ የሚያውቀው ደክሞኛል፣ ይህንን ነገር ለአንሳው፣ ምክንያቱም አንሳ እየተባልኩ ነው የሚለው ነው የሚያውቀው። ስለዚህ ከፈለጋችሁ እዚህ ጋ መቶ ኪሎ ተሸክማችሁ መጀመሪያ እንቅስቃሴያችሁ ላይ መስራት ትችላላችሁ። ከዛ በኋላ ግን ሌሎች እንቅስቃሴዎቻችሁ ላይ ስትሄዱ ስለሚደክማችሁ እዚህ ጋር በደንብ አትሰሯቸው፣ ኦር በደንብ ብዙ ክብደት አትጨምሩበትም፣ ኦር ደግሞ እነዛ እንቅስቃሴዎች ላይ ብዙ ክብደት ጨምራችሁ ከዛ ዚህ ላይ ቦዲ ዌይት በምትሰሩ ሰዓት ላይ ቦዲ ዌይታችሁን ሰውነታችሁ እንደ ክብደት እንደተሸከመ ሰው አድርጎ ያስበዋል። ምክንያቱም ኦሬዲ ትራይሴፕሳችሁ ስለደከመ ማለት ነው። እንደ ፐርሰናል ፕሪፈረንስ ነው። እኔ አይ ፕሪፈር ሌሎች ሌሎቹ ነገር ሰርቼ ከዛ ዚህ ጋር በቦዲ ዌይት መስራት ማለት ነው። በዚህ ኤክሰርሳይዝ ዩ ኢንጌጅ ቦዝ ዩር ትራይሴፕስ ኤንድ ዩር ቸስት። እንደ አኳኋ ናችሁ ኢፍ ዩ ሊኒንግ ፎርዋርድ ትከሻችሁ ወደ ኋላ ስትሬች ስለሚያደርግ ከዛ ደግሞ ስትነሱ ወደ ፊት ፍሌክስ ስለሚያደርግ ቤንድ እያደረገ ያለው እጃችሁ ብቻ ከሆነ ያው ዞሮ ዞሮ እኔ ኦልሬዲ ሁለት ትራይሴፕስ ኤክሰርሳይዝ አለኝ እና አንድ ቸስት ኤክሰርሳይዝ መስራት ስላለብኝ እንደነገርኳችሁ እና ያም ቸስት ኤክሰርሳይዝ ፕራይማሪ ቸስት ኤክሰርሳይዝ ሳይሆን ኤክሰርሳይዝ ሳይሆን ሴኮንደሪ ቸስት ኤክሰርሳይዝ ስለሆነ እሱም በምንሰራ ሰዓት ላይ ትራይሴፕስን ኢንጌጅ ባረገውም ባላረገውም ብዙ ማታ ላይ አያደግም። ከዚህ ቀጥሎ ግን ሜይ ቢ አንድ ቸስት ኤክሰርሳይዝ ሊጨምር ይችላለሁ። አንድ ትራይሴፕስ ይቀደኛል፣ ዞሮ ዞሮ እና ያ ማይ ሜን ፎከስ እዚህ ጋራ ሞር ኦፍ አ ኮምፓውንድ ኤክሰርሳይዝ ትራይሴፕስንም ቸስቴንም ኢንጌጅ ለማድረግ ነው ሞክረው። ኖቲስ አድርጋችሁ ታውቁ እንደሆን አላውቅም፣ ግን የእኔ ግራና ቀኝ እጅ ይለያያል። እሱም የሚለያይበት ምክንያት ኢዝ ቢኮዝ ኦፍ ማይ ሎንግ ዘ ሎንግ ሄድ ኦፍ ማይ ትራይሴፕስ ድሮ ብዙ አቅ ባል አለበረ ሰዓት ላይ አሁን እና ዘ ሎንግ ሄድ ኦፍ ማይ ትራይሴፕስ ዩኒላተራል ሙቭመንት እሰራ ነበር። ያ ማለት በባርቤል ወር በኬብል በሁለቱም እጄ ምናም ነገሮች ነበር ኤክሰርሳይዝ የምሰራው ሰው እሱን ስለማዘወትር ቀኙ ደካማ ሆነና ግራው እየተለቀ ሄደ መስል ኢምባላንስን የፈጠረብኝ እሱ ነው። ብዙ እንደነገርኳችሁ ኢንፎርሜሽን ወር ኖሌጁ ባልነበረኝ ሰዓት ላይ ፓምፕ አድርጓል። ዝም ብዬ ችግር የለውም ክልክሬሽን ዝም ብዬ በባርቤል ከዛ ኬብል ኤክስቴንሽን ኦቨርሄድ ኤክስቴንሽን እንደገና ሙሉ በባሩ እና አንድ እጄን የብቻ መስራቱ የሆነ ታይም ወይ ስቴጅ ነው ወር ደግሞ ዝም ብሎ ኦልሬዲ ስለሰራት አድካሚ ነገር ዝም እየጨምርበታለው እንጂ አስፈላጊ አልነበረም ብያስብ ነበር። ግን ዩኒላተራል ሙቭመንት የምትሰሩ ከሆነ ወር አንድ እጃችሁ ላይ የብቻ የምትሰሩት ከሆነ ሁለቱ እጃችሁን እኩል ማድረግ ትችላላችሁ ማለት ነው። እሱ ሳይንስ አክቹዋሊ የሚሰራው እንዴት ነው? አክቹዋሊ ሳይንስ ማለት ነው። ዝም ብሎ ነገር ነው። ግን እሱ እንዴት ነው የሚሰራው? ሰው በዊክ ሳይዳችሁ ትጀምራላችሁ። ሰው አሁን የኔ ደካማ ሳይዴ ቀኝ እጄ ከሆነ እና በዚህ ሰባት ድግግሞሽ መስራት የምችል ከሆነ በዚህ ሰባት እሰራና ከዛ በግራ እጄም ሰባት እሰራለሁ። ሚንዋይል ግን ግራ እጄ ሜይቢ አስርም መስራት ሊችል ይችል ነበር ግን ቀኝ እጄ ሰባት ብቻ ስለነበር የሚችለው ሰባቱን በግራ በቀኝ እጄ እሰራና ከዛ በዚህ በሰባት ሳቆም ይሄኛው ስትራግል እያደረገ ስለሆነ ሰባት የሚሰራው ይሄ እያደገ ይሄዳል። ይሄኛው ግን ስትራግል ስለማያደርግ እዛው ባለበት ይቀራል ። ስለዚህ ዘ ስትሮንግ እዛው ስትሮንግ ባለበት ይቀርና ዘ ዊክ ጌት ስትሮንገር ማለት ነው። አይትጋ ሰባት አሪፍ ድግግሞች በቀኝ ከዛ ሁለት ደግሞ ሰከስኩት። አሁን በግራዬ ስምንቱ ይቀለኛል፣ ግን ከስምንት በላይ አልሰራም። በቀኝ እጄ ከስምንት በላይ ነው የሰራሁት። በእገዛ ግራዬ ላይ ስምንት ላይ ሳቆም እዛው ባለበት ይቀራል፣ ግራ እጄ ማለት ነው። ከዛ ቀኝ እንጂ የማደግ እድሉ ይጨምራል። ዛት ወይ ግራው ከቀኝ ጋር እኩል ይሆናል ማለት ነው። ከዛ ዋን ሞር ቤኒፊሻልቲ ፒዚ ጋር ትከሻችሁን የሚያማችሁ ከሆነ ውጪ እኔን ያመኛል። የሚያመኝም ግን ኦቨር ወደ ኋላ አርጌው ከዛ ሳነሳውም ወደ ሌላ ዳይሬክሽን ስለማነሳው ነው። ሰው እጃችሁ ቤንድ ባረገበት ፖዚሽን ኬብሉን ኢንላይን የምታደርጉት ከሆነ ህመሙን ወር ፔኑን ትቀንሱታላችሁ። ሰው እጄ በዚህ መልኩ ከሆነ የታጠፈው ኬብሉን በዚህ መልኩ ከሄደ ህመም አይኖረው ማለት ነው። ነገር ግን እጄ እንዲ ታጥፈው ኬብሉ ወደዛ መሄድ ከሆነ እንዲ ከታጠፈ በኋላ ወደዛ ለመግፋት ሞክር ከሆነ ሾልደሬ ላይ ኤክስትራ ቴንሽን አሳድርበታለሁ። ሰው በእጃችሁ አስተጣጠፍ ኦር አኳኋን ልክ ኬብሉም በዛው መሰረት ይሄድ ማለት ነው። እንደዛ የምታረጉ ከሆነ ሾልደር ፔን አይኖርባችሁም። ይሄን ኤክሰስ ስፔሲፊካሊ ስትሰሩ ሌላም ኤክሰሳይዝ አክቹዋሊ ስትሰሩ ያስኬዳል። ሾልደር ፔን ስትሰሩ አሁን ለምሳሌ በዚህ ልክ ነው መነሳት ያለበት። እንዲያደርጋችሁ ታይክ እንዲህ ነገር የምታነሱት ከሆነ የሆነ ነገር ነው ምቱ ያማችኋል። ዞሮ ዞሮ ማለት ነው ኤክስትራ ግልም አላደርግም በዚህ ስራ ሪዝን ዋይ አንዴ ካጠፍኩት በኋላ ወደ ኋላ መወስደው እንደ ነገርኳችሁ ቅድም፣ መስላችሁ ዊክ የሆነው ስትሬችድ ፖዚሽኑ ላይ ነው። ስትሬችድ ሆኖ እዚህ ጋር እንደገና ሞር ስትሬች ያደርግና ሎድድ ይሆናል። እዛ ጋር ሰው ስትሬችድ በሆነ ፖዚሽን ሎድ የማደርገው ከሆነ ቴንሽን አሳድርበታለሁ እና ዊክ ሳይዱ ላይ እንትን እለዋለሁ ማለት ነው። ወደ ፑሽ ዴያችን የመጨረሻ ኤክሰርሳይዝ ዘሪዝን በፍላይ የምጨረስበት ዘሪዝን በፍላይ የሚጨርስበት ምክንያት ዘሪዝን እና ምክንያት ተመሳሳይ ነው። በፍላይ የሚጨርስበት ምክንያት ምንም እዛ ፕሬስ ሾልደር ፕሬስ አድርጌያለሁ፣ ትራይሴ ፕሬስ አድርጌያለሁ፣ ዲጋፕ ሰርቻለሁ። ነገር ግን ፍላይ የማድረጉ ቫሪሽን የፍላዩ ሞሽን ከፕሬስ ከማድረግ ጋር ስለማያያዝ ወር ስለማይገናኝ አያደክመኝም። ስለዚህ ምንም ኤክሰርሳይዝ ሰርቼ መጨረሻ ላይ ፍላይ መስራት ይችላሉ። ሶ ማይ መስል ሳር ስቲሉ ሻርፕ እና ማይ መስል የለባቸው ምናምን ነገር መስራት፣ ሌሎች ነገሮች ላይ ሰውነት የመርከሙና አለመድከሙ ከዚህኛው ጋር ኢሹ አይኖረው ማለት ነው። ስለዚህ መጀመሪያ ላይ መስራት፣ መጨረሻ ላይ መስራት ይሄን ያል ያርግም። ግን እንደነገርኳችሁ የምፈልገው ኦን ዚስ ኦር ዛሬ ያለው ላይ ኦን ነው አንድ ሴት ብቻ ነው።

ሺሮት ብሏል ቤት እንገናኛለን። ይኸውና መሳይ፣ አክቹዋሊ መሳይን በልቼዋለሁ። ቪዲዮ እየሰራው እንደነበር ረስቼው ልቦኝ ስለነበር ቁርስም መኪና ውስጥ ነው የበላሁት። ቁርስም ሳልበላ ጂሚ የገባሁት እና ሰው ጣራበይኝ፣ ከዛ በላሁት። ግን ሩዙን አልበላሁትም ስቲል ስለጠገብኩ ቺክኖን ብቻ ነው የበላሁት። ግን ምግብ ሁለት መቶ ግራም ሩዝ እና ሁለት መቶ ግራም ቺክን እና አትክልቶች፣ ብሮክሊ ትክክል ጎመን ምናምን ነገር ቴክስት ገብቶ እንዲህ የሚለው እና ያ ምሳዬ ያንን ይመስላል። ከዛ አክቹአሊ ይሄኛው ሶስተኛ ምግብ ነው። ከዛ በኋላ ሁለት ምግብ ይቀረኛል። ብቻ እንዴት እንደምለው አላውቅም፣ ግን ያ ይሄን ይመስላል ምግቦቼ እና ወርክአውቴ ያንን ይመስል ነበረ። ከዛ ውጪ ኢፍ ዩ ዋንት ቱ አራተኛና አምስተኛ ምግቦቼ ቤት ወይ ይዛችሁ ቆይና ከዛ በኋላ ሳያችኋለሁ። ግን ዞሮ ዞሮ ወር ዋና ወርክውት ነው የዛሬው ወርክውት ያንን ይመስል ነበር። እና ስለ ተከታተላችሁ እዚህ ድረስ አመሰግናለሁ። ግን ደግሞ እዚህ ጋ ያቆሙ ቪዲዮ አሰለቻችኋለሁ ትላለ